እንዴት ምንድን ማለት ሽና እንትን ብለሽ እዚህ አብጅተሽ ደግሞ ችግር ሲመጣ እንዲህ አይነት ነገር ሲፈጠር

ትላለሽ ምን ትላለሽ? እንደ ጎጆ ቤት እያፈሰስሽ ምን ትላለሽ? አንቺስ ለእስበኝ። እንዲያው እ በላይም በታችም ድምፅ ብታወጪ ችግር የለውም። ዝም ብለሽ በይ ውጣልሽ። እኔ አካባቢውን መንደሩን እንትን ልበል ቃኜት ላድርገው እንዲህ

ደህና አደርክ። እግዚአብሔር ይመስገን። እንዴት አደርክ? ደህና ነኝ። ደህና ነህ? ደህና ነኝ። ኧረ ቆይ እስኪ፣ ወይማ ፈልጌህ ቆይ እስኪ ማዋጋህ ነገር ነበረኝ እና እንዴት ነዋ? ምነው፣ በደህና ነው? ታዋጋኝ ነው? በደህና ነው። በደህና ነው ብዬ ነው። አሁን ተሆነ ጠበይ ሁላ እንደው እግራ እያጋባኝ ነው። ምንም ላውቀው አልቻልኩም። እኔ ላስታርቅ እንዲያ ደፋ ቀና እያልሁኝ የሚበጀውን ነገር እናረጋለን። ነገር እንዲተማና ሳት መችም መስማማት ይሻላል፣ በማይረባ ነገር ከምትጣሉ ብዬ በወጣሁ በወረድሁኝ። ህደህ እንዲያ ነገር የጫርህ ምን ሁነህ ነው? ወዲያውስ ቢሆን እኔን ህሱ ጋር አብሮ አል ብለህ አብረህን ይንም ስሜን እያከፋህ የምታወጋ ሙነ ነው። እና ምን ሀሰታለሁ? ይሄ ማበሩ አብረህ የለም የት ምን ግልጥ እኮ ነው። ምን ሁኜን አበርሁኝ? ለማስማማት መሞከር ሙከሪን ወይ፣ ያንተ ማበር ምን ሳረገይተኝ ነው? እኔ በራሴ ባይኔ ያየሁት እኮ ነው። ምን እና ብለህ ይዘህ ሆስቴል አላየው መጭም ና ወንድሜ እያልህ ቤት አይደል እንት ይዘህ እንት ስለ ሰነበት ዋ። ደግሞ ወዲያውስ አሁንስ ቢሆን ያ ነገር ተተፈጠረ በኋላ አሁን ቤት አይደል የምታስታምመው ያለህ አይደል፣ እና ይሄ ነገር ለሁለታችሁ የሚበጅ ነገር አይደለም። ይህ ሰውዬ ምን ሰው አለውና ነው? ይህ ሰውዬ ወዲያ ውስጥ ቢሞት አንተ ከተጠያቂነት ትድናለህ? ማን ነው እንዲያረገው ይባል? አንተ አይልህ የምትጠየቅ ደፍታይልም። ለምን ደፋ አላረገውም ነበረ? የአንተ ገመና መሸሸጌ ነው እንዲህ ሚያስብልህ። ዋ እና ጥለኝ እየርህ ነው? አቁመኝ እየርህ ነው? እያናገርኩህ እኮ ነው። አረ ነው። ግድ የለም፣ የእኔስ እዳው ገብስ ነው። ኩርትት ብለህ ትለምነኛለህ። የአንተ ይባስ

ደናይለችም ችግር አለ። ኧረ ደህና ነው ደህና ወሳሟት። እኮ ትንሽ ታመማት ወይ መድኃኒት ይፈልግ ወይ ዳ ምን ነበር ያልኩት ወባ ምች ተሆነ መድኃኒቱን ምች ነው። እኔ ቀድሜው ነው ቆጥሯት ያለ ሰው ነው።

የሆነውንስ እስናንተ እናንተን ሰው ጋር አስፈትልክን፣ ያስወጣው ተቤት አበረዲያ። እንደው አደራሽ ተይኝ አንቺ። ያለሁበትን ሁኔታ እኮ አለማወቅሽ። ምን ሁኔታ ነው? ቢሆንስ ምን ያለው አልተገለገልኩበት እንኳን ያን እብድም ወጥቷል ተቤት ብሎ አይነገርም። እኔማ አሁን ምን ነገር መስሎኝ ነበር። እንደ ቀደም ማለት ነበረብሽ። ታ እንግዲህማ ምን ማድረግ ነኝ? እኔ ምን አደርጋለሁ? አገኘን እኮ አገኘኝ እኮ አገኘኝ

አንተ የወልህ በማያሳሰቡ አታስብ። አንተ የወልህ መምጣት የለብህም። ለዚህ ጉዳይ እኔ የምበቃው የወልህ ተስፎ መምጣት የለብህም። አፈሪ ብላ ማን አባቱ አንድ አንድ ያለው የሚባል ዝም ብለህ አንተ መምጣት የለብህም። እኔ ነኝ